አንዷን ድማሚት የመሰለችን አግብቼ መሬት ያላት ከእሷ ጋር የሆነ እያረስን እንበላለን። ምን አባት ውስል አርሳለሁ እኔ እንደው እንግዲህ እስቲ ጠለውን አቀቢ አንተ ምን ላርግ ላብዋ ስትለኝ ከዛ በኋላ ምን አለፋችሁ እዛው እያረስን

ጎንደሬ ሀብታም ሀብታም ይሁን ብቻ ቁጭ ብለሽ ሀብታም ታገኛለሽ ቲክቶክ ላይ ብቻ ነው።

ኧረ ወፍ አጨለለች እንጂ ደርቅ አስቀራች፣ እንደዛ ዙር አስቀራች። መበላሸት ለቀመሰው ነው የሚናገረው። እንደ እኔ ምን አልኩኝ? ሀው አር ዩ አንጎድ ፈጣሪ ክብር ንደበር ክብር ክብሩ ይስፋ ለመድኃኔዓለም እግዚአብሔር ይመስገን አለ እሱ እያለ ምን ሆኖ አለ አምላኬ ከእኔ ጋር እያለ ጠባቂ